ሰላምታችን ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግና አገዛዝ የሚያስራቸውና የሚያፈናቸው የሕክምና ባለሙያዎች ቁጥር እያሻቀበ ነው። ከመንግስት ማስፈራሪያ በላይ ኑሯቸው የሚያስፈራቸው የሕክምና ባለሙያዎች ግን በበርካታ አካባቢዎች ከፊል አድማቸው እንደቀጠለ ይገኛል። ከዚህ ጋር በተያያዘም ሰፋ ያለ ዘገባ አዘጋጅተናል። ይህ በእንዲህ እንዳለ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ለህክምና ወደ አሜሪካ መጓዛቸው ተነግሯል። የከንቲባዋ የህክምና ጉዞ ጠቅላይ ሚኒስትር አብይ አህመድ ባለስልጣናት ወደ ውጭ ሄዶ አይታከሙም ተከልክለዋል ካሉ ከወራት በኋላም እንደዚሁም የሀገሪቱ ሐኪሞች ደግሞ አድማ ላይ ባሉበት ተመሳሳይ ወቅት የተደረገ ነው። ከምንጮቻችን የተገኘው መረጃ ይቀርባል። የፋኖ ኃይሎች በመከላከያ ሰራዊቱ ካምፕና ምሽግ ላይ ጥቃት ማድረሳቸው ተሰማ። የመከላከያ ሰራዊቱ የመድፍ ጭምር ምላሽ ሲሰጥ፣ ጄኔራሉ ደግሞ ውጊያው የሚቆም አይደለም ብለዋል። ተጨማሪውን ይዘናል። በትግራይ ክልል ሰልፍ ተካሂዷል። ይህ በእንዲህ እንዳለ የህወሀት ተሰረዘ መባልን ተከትሎም የፌደራል ፖሊስ ወደ ትግራይና መቀለ ተላኩ የሚሉ ሀሰተኛ መረጃዎች በስፋት ተሰራጅቷል። የምትሰሙት ሌላኛው መረጃችን ይሆናል። ትግራይ፣ የኤርትራ ጦርና ወልቃይት በአሜሪካው ምክር ቤት ቀርበው ውይይት ተደርጎባቸዋል። የዶናልድ ትራምፕ አስተዳደር አቋምስ በጉዳዩ ላይ ምን ይሆናል የሚለውም ተጠይቋል። በሌላ በኩል የአውሮፓ ህብረት ምክር ቤት ደግሞም በኢትዮጵያ ግብፅና ኤርትራ የቀይ ባህር ውጥረት ላይ ምክር ሀሳብ አቅርቧል። እነዚህን መረጃዎችንም በስፋት እንመለከታለን። ሩሲያና ዩክሬን ዛሬ የሰላም ንግግር ይጀምራሉ። ፕሬዚደንት ፑቲን ግን አይሳተፉም። ዶናልድ ትራምፕም እኔ ካልተገኘው ፑቲን ምን ይሰራል ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽ ግና አገዛዝ የሚያስራቸውና የሚያፍናቸው የህክምና ባለሙያዎች ቁጥር እያሻቀበ ነው። ከመንግስት ማስፈራሪያ በላይ ኑሯቸው የሚያስፈራቸው የህክምና ባለሙያዎች ግን በበርካታ አካባቢዎች በከፊል አድማ ላይ ሲሆኑ፣ በአንዳንድ ስፍራዎች ደግሞ እስር ፍርሃት ሙሉ በሙሉ አድማ መጀመሩ ተነግሯል። የሀገሪቱ ሐኪሞች ጥያቄ የህልውና እንጂ የፖለቲካ እንዳልሆነ ቢታወቅም፣ አገዛዙ ግን ፖለቲካዊ ሽፋን ሰጥቶታል። ሀገሪቱ የመክፈል አቅም የላትም ወዘተ የሚል ምክንያት እያቀረበም ቀጥሏል። ሚዲያ ህይወት ለሚያድኑ ሀኪሞችና ትውልድ ለሚቀርጹ መምህራን መክፈል አትችልም፣ የሚለው የብልጽግናው አገዛዝ መሪም ደላላ በሚጫወትበት መሬት ላይ አንድ መቶ ቢሊዮኖችን ብር በማውጣት ቤተ መንግስት እየገነባሁ ነው፣ ደሞ ገንዘቡን ከየት አመጣ እንዳትሉኝ በሚሉበት ነባራዊ ሁኔታ መሆኑን ልብ ይሏል። እኔ ደላላ የሚጫወትበትን መሬት ተጠቅሜ ነው የምሰራው እንጂ ከማንም የምጠይቀው ገንዘብ የለም። ነገር ግን ወሬው በጣም ሰፊ ስለሆነ እንደው ነካ አርጌ ልለፍ። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። እየገነቡ ነው፣ በ49 ሳይሆን በ400 በ500 ቢሊየን ነው የሚገነቡት። ለምን 49 እንደሆነ አላውቅም። እንዲህ የሚሳለቁ መሪዎች የህክምና ባለሙያዎች ፊት ደግሞ እኔኮ ደሞዝ የትንሽ ናት ማለታቸው አይዘነጋም። የሀገሪቱ የጤና ባለሙያዎች ከፊል አድማ ደግሞ ሶስተኛ ቀኑን ውሏል። በበርካታ ሆስፒታሎችና የጤና ተቋማት ይህ እየተተገበረ ሲሆን በአንዳንዶቹ ወደ ህክምና ጣቢያዎች የሄዱ ሐኪሞች እየታሰሩ ስለመሆኑም ሐኪሞች ሙሉ በሙሉ ይቀሩባቸዋሉ። ባለሙያዎቹ የከፊል የስራ ማቆም አድማ መምታት ጋር በተያያዘም ቢያንስ 15 የሚሆኑ የህክምና ባለሙያዎች በተለያዩ ሀገሪቱ አካባቢ አካባቢዎች መታሰራቸውንም የንቅናቄው አስተባባሪዎች ይፋ አድርገዋል። ይህ ታስረው የተለቀቁትን አይጨምርም። ባሳለፍነው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚደንትን ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎችን የዳቦ ጥያቄ ከመመለስ ይልቅ አፈናና ወከባ እያደረገ ነውም ብለዋል። እየታሰሩ ያሉት ባለሙያዎች በአዲስ አበባና በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ጋውን የለበሱ ባለሙያዎችም ናቸው። የጥቁር አንበሳና ቅዱስ ጳውሎስ ባለሙያዎችን ጨምሮም ባህር ዳር ፈለገ ህይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ ሲዳ ማለኮ ሆስፒታል፣ የጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዓለም ንፋስ መውጫ ሆስፒታሎች እና ሌሎች በርካታ ቦታዎች ላይ ባለሙያዎች ታስረዋል። ትናንት ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ኢፋ ዱኛ ከማደሪያቸው ቦታ ወደ ሆስፒታል ሲገቡ አገዛዙ አስሯቸዋል። ለኩ አጠቃላይ ሆስፒታል ዶክተር ደረጃ የተባሉ የመሐፅንና ፅንስ ሐኪም እስከ ሌሊቱ 11 ሰዓት ድረስ ቀዶ ህክምና ሰርተው እዛው ሆስፒታል አረፍ ባሉበት ብልጽግና የጸጥታ ኃይሎችን አሰማርቶ ወደ ማጎሪያ ወስዷቸዋል። ከጥቁር አንበሳ ሆስፒታል ዶክተር ሀብታሙ መንከር ከሆስፒታል ከስራቸው ላይ ከነጋው ናቸው ታስሯል። ቅዱስ ጳውሎስ ሆስፒታልን ጨምሮ በበርካታ ሆስፒታሎች ውስጥ የመንግስት ወታደሮች መሰማራታቸውን ተከትሎ ተለማማጅ ሀኪሞች ካምፓሱንና ተቋማት ለቀው ወደ ቤታቸውና ወደ ዘመዶቻቸው መሄዳቸውም ታውቋል። በአማራ ክልል ማዕከላዊ ጎንደር ዞን ጣቁሳ ወረዳ ብልጽግና ዶክተር ቢኒያም ማሰፋና ነርስ ሀብት የከፈለ ሰው እያዳኑና እያከሙ አቋርጦ ካሰራቸው በኋላ ወደ ፍርድ ቤት ወስዶ ጽንፈኞች ናቸው የሚል ክስ መመስረቱም አስገራሚ ሆኗል። የመንግስት እርምጃ ንቅናቄውን ይበልጥ እንዲቀጣጠል እያደረገ ነው የሚሉት የንቅናቄው አስተባባሪዎች፣ አሁን ክፍት የነበሩ የህክምና ክፍሎች ሳይቀር በጫናው ምክንያት አገልግሎት ስለማቆማቸውም ገልጿል። የታሰሩ የጤና ባለሙያዎች ካልተፈቱ ሙሉ በሙሉ አድማ እንደሚመቱ አስጠንቅቋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ለህክምና ወደ አሜሪካ መጓዛቸው ተነገርም የከንቲቧ የህክምና ጉዞ ጠቅላይ ሚኒስትሩ ባለስልጣን ወደ ውጭ ሄዶ እንዳይታከም ተከልክሏል ካሉ ከወራት በኋላም እንደዚሁም የሀገሪቱ ሐኪሞች ደግሞ አድማ ላይ ባሉበት ተመሳሳይ ወቅት የተደረገም ነው። የወይዘሮ አዳነች አበቤ የሚዲያ ሰራዊት ደግሞ ከንቲቧን የአሜሪካ ኮሪደርን ሲጎበኙ ከረሙ ሲል በፎቶ አስደግፎ አሰራጅቷል። የኢትዮ ፎረም የአዲስ አበባ ከተማ አስተዳደር ምንጮች ከንቲቧ ከቀናት በፊት ወደ አሜሪካ ያቀኑት ከዚህ በፊት በተደጋጋሚ ከሚያደርጉት የጤና እክል ጋር በተያያዘ ለህክምና ስለመሆኑ ገልጿል። ከንቲቧ ከጀርባ ህመም ጋር በተያያዘ ለአመታት ህክምና ሲያደርጉ መቆየታቸውንና ያሁኑ የአሜሪካ ጉዟቸውም ከዚህ ጋር የተያዘ ስለመሆኑ በማከል በእርግጥ ይህ የህክምና ጉዞ የተደረገው ጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ ወደ ውጭ ሀገር ሂዶ የሚታከም ባለስልጣን የለም ካሉ ከጥቂት ወራት በኋላ ነው። የብልጽግናው ፕሬዚደንት ከወራት በፊት ቢሾፍቱ ላይ የመከላከያ ስፔሻላይድ ሪፈራል ሆስፒታል ሁሉም ነገር ተሟልቶለታል። ባለስልጣናትም ከዚህም በኋላ መታከሚያቸው ይህ ነው ብለው ተናግረው ነበር። ከእንግዲህ በኋላ ቢያንስ ቢያንስ የመንግስት የስራ ኃላፊዎች ወደ ተለያዩ ሀገራት ለህክምና የሚሄዱ የስራ ኃላፊዎች የህክምና ቦታቸው ቢሾፍቱ መሆኑን ከዛሬ ጀምሮ እንዲያውቁና ማንኛውም የውጭ ሀገር የህክምና ቀጠሮ የመንግስት የስራ ኃላፊዎች ከዚህ ቦታ ውጪ እንደማይፈቀድ የጤና ሚኒስቴር የጠቅላይ ሚኒስትር ቢሮ ይህን እንዲያስፈጽም የሆነ ሆኖ ወይዘሮ አዳነች አበቤ ከፍተኛ የሀገር ሀብት የሚወጣበትን የውጭ ህክምናቸውን ወደ አሜሪካ ተጉዘው አከናውኗል። የብልጽግናው የሚዲያ ሰራዊት ደግሞ ከንቲባ የተነሷቸውን ፎቶዎችን በማያያዝ ክብርት ከንቲባችን አዳነች አበቤ በአሜሪካ ኒውዮርክ የቱሪስት መስህቦችና በዋሽንግተን ዲሲ ደግሞ በመልሶ ማልማት የተለወጡ አካባቢዎችን በመጎብኘት ላይ ናቸው የሚል ስምሪት ላይ ነው። ባለፉት ተከታታይ ወራት የሀገሪቱ ከፍተኛ ሹማምንት በተለያዩ አጋጣሚዎች ወደ ውጭ ሀገር ሂደው ህክምና እንዲ። እንዲከታተሉም ተደርጓል። የጠቅላይ ሚኒስትሩ አማካሪ አንድ ጊዜ ተከልክለው በቅርቡ የተፈቀደላቸውና ወረዱ ባያቀንተው የነበሩት ሙስጠፋ መሐመድ የጋምቤላ ክልል ከፍተኛ ባለስልጣንና ሌሎችም ከንቲቧን ጨምሮ እነዚህ የብልጽግናው ሹማምንት የሚሊዮን ዶላሮች የህክምናም አገልግሎትን በውጭ ሲያገኙ የኢትዮጵያ ሐኪሞች ደግሞ በሀገራቸው እንዲህ የሚሉበት ተመሳሳይ ወቅት ነው ያለው ስታመም ስታመም መታከሚያ መታከሚያ አጣው አጣው። የፋኖ ኃይሎች በሌሊት በሰራዊቱ ካምፕ ላይ ጥቃት ማድረሳቸው ተሰማም። የመከላከያ ሰራዊቱ የመድፍ ጭምር ምላሽ ሲሰጥ ጄኔራሉ ውጊያው የሚቆም አይደለም ብሏል። በአማራ ክልል በሌሊት ጭምር የሚደረጉ ውጊያዎች እንደቀጠሉ ናቸው። ላለፉት ወራት የመንግስት ኃይሎች በተደጋጋሚ ወደ ፋኖ ኃይሎች መገኛዎች በመጓዝ ያደረጓቸው ዘመቻዎች የሚታወሱ ናቸው። ትናንት ሌሊት ደግሞ በሰሜን ወሎ ዞን ቆቦ አቅራቢያ ጮቤ በር ተብሎ በሚጠራው አካባቢ የመከላከያ ሰራዊቱ ምሽግና ካምፕ ላይ ሆስፒታሎች ጥቃት ማድረሳቸው ተሰምቷል። ከእኩለ ሌሊት አካባቢ ጀምሮ እስከ ንጋት ድረስም የከባድ መሳሪያ ድምጽ በአካባቢው በጉልህ ይሰማ እንደነበር ታውቋል። ጠንከር ያለ ጥቃትና ከፍ ያለ ጉዳት ማጋጠሙን ተከትሎም የመከላከያ ሰራዊቱ መድፍን ጨምሮ የከባድ መሳሪያ ምላሽ በሌሊት መስጠቱን የሚገልጹት የአካባቢው ነዋሪዎች በቆቦ ነዋሪዎች ዘንድ ምሽት ድምፁ በርካቶችን የቀሰቀሰ እንደነበር ይገልጻሉ። በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ጥቃቶች በጎጃም ቀጠናም ተመዝግበዋል። በምስራቅ ጎጃም ዞን በአሶሊበን ወረዳ ያየ ጁባ የነበረው ከእነዚህ ውስጥ የሚጠቀስ ነው። በሰሜን ሸዋ ዞን መርሃ ቤት የቀጠና ኮራ ማርያም ተብሎ በሚጠራው አካባቢም እንደዚሁ አንዳንድ የመከላከያ ሰራዊቱ አመራሮች ጦርነትና የእርስ በርስ መገዳደሉ ይብቃን ሲሉ የሚሰሙበትን ያክል ሌሎች ደግሞ ጽንፈኛው ሳይጠፋ የሚቆም ጦርነት በእነሱ አገላለጽ ህግ ማስከበር የለም ይላሉ። ከሰሞኑ ሻውራ አካባቢ በተደረገ ውጊያ በርካታ የሀገሪቱን ሰራዊት ለጉዳት ያጋለጡት የሰሜን ምዕራብ እዝ አዛዥ ሌተናንት ጀነራል ብርሃኑ በቀለም ይህንን ሲናገሩ ተሰምቷል። ጽንፈኛው ሲሉ የጠሩትን አካል ከታሪካዊ ጥላቶቻችን ጋር አብሮ የሚሰራ ነው በሚል የወነጀሉት ጀነራሉ ይህን ኃይል ለመደምሰስ ህግ ማስከበር ተልኳችን ተጠናክሮ ይቀጥላል ሲሉምን የተደመጡት ጀነራሎች የብልጽግና ዋናው የጦርነት ፕሮጀክቶችን እንዲህ እየደገፉ ሀገሩን በየአካባቢው የጦርነት ማዕከል ማድርገውት ቀጥሏል። አክሌድ በወጡ አዲስ ሪፖርቱም ባለፉት 15 ቀናት ውስጥ በኢትዮጵያ ሰላሳ ሰባት ፖለቲካዊ ግጭቶችን መዘገብኩ ብሏል። በእነዚህ ሰላሳ ሰባት ፖለቲካዊ ግጭቶች ቢያንስ የሰማንያ ሁለት ሰዎች ህይወት ማለፉን የጠቀሰው ሪፖርቱም ባለፉት ሁለት ሳምንታት በሰላማዊ ሰዎች ላይ ያነጣጠረ ጥቃት የተፈጸመባቸው ዘጠኝ ክስተቶች እንደነበሩ ማሳውቋል። አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች የህክምና ባለሙያዎች እያደረጉ ያለውን አድማ በማከል በትግራይ ክልል ሰልፍ ተካሂዷል። ይህ በእንዲህ እንዳለ የህወሀት ተሰረዘ መባልን ተከትሎ የፌደራል ፖሊስ ወደ መቀለ ተላኩ የሚሉ ሐሰተኛ መረጃዎች በስፋት ተሰራጅቷል። የብልጽግናው ተቋም ብሔራዊ ምርጫ ቦርድ ህወሀትን መሰረዙና አመራሮችም እንዲታገዱ ለፍትህ ሚኒስቴር ጥያቄ ማቅረቡን ተከትሎ በተለያዩ አቅጣጫዎች መነጋገሪያነቱ አሁንም እንደቀጠለ ነው። ዛሬ በደቡባዊ ትግራይ ዞን ማይጨው የተደረገው ሰላማዊ ሰልፍም ከዚህ ማግስት የተከናወነ ሆኗል። የክልሉ የመገናኛ ብዙኃን ሰልፈኞች ምርጫችን ሰላም ነው ሲሉ ስለመጠየቃቸውም ዘግበዋል። የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል በቅርቡ በሰጡት ማብራሪያ ደቡባዊ ትግራይ ላይ ያመራር ማስተካከያ ይደረጋል ብለው ነበር። በዛሬው ሰልፍ ላይ ከተሰሙ ድምጾች ውስጥም ምርጫችን ሰላም ነው፣ አስተዳደራችንን የሚነካ አካልን አንታገስም የሚሉት ይገኙበታል። የዞኑ አስተዳደር በመረውና ባስተባበረው በዚህ ሰላማዊ ሰልፍ ላይ የደብረጽዮን ገብረ ሚካኤል መግለጫን በመቃወም አስተዳደራችንን ለሚነካ የህወሀት ቡድን አንታገስም ኋላ ቀረ በአስተሳሰብ እንቃወማለን የሻቢያን ተልእኮ ከሚያስፈጽም ኃይል ጋር ግንኙነት የለንም የሚሉና ሌሎችም መፈክሮች ተደምጧል። በሰላማዊ ሰልፉ ላይ የተገኙና ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶችና ሴቶች በምህላና በእንባ መሬት ላይ ተኝተው ሲማጸኑም ተስተውሏል። ሰልፉ ከትናንት የህወሀቱ ስረዛ ጋር ተያያዥነት የሌለውና ቀድሞ የተዘጋጀ ፕሮግራም እንደሆነ ግን ታውቋል። ይህ በእንዲህ እንዳለ ትናንት ህወሀት ተሰረዘ መባሉን ተከትሎ በተለይም ጽግናው ቅርበት ባላቸው የማህበራዊ ትስስር ገጾች ላይ የፌደራል ፖሊስ ወደ ትግራይ ተሰማራ፣ ወዘተ የሚሉ ምስሎች ሲሰራጩ ታይቷል። ከነዚህ መረጃዎች መካከልም የፌደራል ፖሊስ በገፍ ወደ ትግራይ እየገባ ነው፣ በአንዳንዶቹ ገጾች ደግሞ ሁኔታዎች ጥሩ አይደሉም የሚሉት ይጠቀሳሉ። እነዚህ ያልተረጋገጡ መረጃዎች እየተሰራጩ ያሉት የፌደራል ፖሊስን የድሮ ፎቶዎችን ጭምር በማያያዝ ነው። እነዚህ ምስሎች ግን እየቆዩ በሌሎች የሀገሪቱ አካባቢዎች የተነሱትን ጭምር በማቀነባበር እየተሰራጩ ሆኗል ቲክባ ጠዋት መሰረዝን ተከትሎ እስካሁን ወደ ትግራይ በይፋ የገባ በገፍም የተላከ የፌዴራል ፖሊስ እንደሌለ ገልጿል። በመቀለ፣ አክሱም ሽረ እንዳ ስላሴ ከተሞች ያሉ የአውሮፕላን ማረፊያዎች እንደ ቀደመው ጊዜ ሁሉ በፌዴራል ፖሊስ ጥበቃ ስር ስለመሆናቸው፣ ከዛ ውጭ ግን ምንም አዲስ ነገር እንደሌለና አዲስ እንቅስቃሴ እንዳልታየም ነው የዘገበው። ትግራይ፣ የኤርትራ ጦርና ወልቃይት በአሜሪካው ምክር ቤት ቀርበው ውይይት ተደረገባቸው። የዶናልድ ትረምፕ አስተዳደር አቋምስ በጉዳዩ ላይ ምን ይሆናል የሚለውም ተጠይቋል። የአውሮፓ ህብረት ምክር ቤት ደግሞ በኢትዮጵያ ግብጽና ኤርትራ የቀይ ባህር ውጥረት ዙሪያም ትኩረቱን አድርጓል። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴም የአፍሪካ ቀንድ ወቅታዊ ሁኔታ ላይ ያነጣጠረ ስብሰባ ካተኮረባቸው ጉዳዮች አንዱም የኢትዮ ኤርትራ ጉዳይ የፕሪቶሪያው የሰላም ስምምነትና የትግራይ ግዛቶች አጀንዳ ይገኝበታል። ሊፈነዳ የተቃረበ በሚመስለው የኢትዮ ኤርትራ ጉዳይ እንዴት ይታያል፣ የአሜሪካ መንግስት ወቅታዊ አቋምስ ምን ይመስላል የሚለውም ተነስቷል። ሲ በምክር ቤቱ ምላሽና ማብራሪያ የሰጡት የአሜሪካ የውጭ ግንኙነት ካውንስል ሹሞችም በኢትዮጵያና ኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነና ይልቁንም በመፈንዳት ቋፍ ላይ የሚገኝ ስለመሆኑ አስረድቷል። ለሁለቱ ሀገራት ውጥረት ዋናው ምክንያት የኢትዮጵያ መንግስትና ህወሀት የተፈራረሙት የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ አለመሆኑና የኤርትራ ወታደሮችን በትግራይ ግዛቶች እስካሁን ድረስ መገኘታቸው እንደሆነም ተጠቅሷል። ሌላኛው በምዕራብ ትግራይ የአማራና የትግራይ ክልሎች የሚወዛገቡባ ያላቸው ስፍራዎች ስለመሆናቸው አንስተው አስረድቷል ከአሜሪካ በኩል በአካባቢው ዳግም ጦርነት እንዳይፈነዳም አቋምም ተወስዶበት ክትትል እየተደረገበት ስለመሆኑ ማሳወቅ ያሻል የሚለው በመድረኩ ተንጸባርቋል። የፕሬቶሪያው ግጭት የማቆም ስምምነቱ አጣብገኝ ውስጥ ገብቷል ያሉት ምላሽ አቅራቢዎቹ ለተግባራዊነቱ ዓለም አቀፍ ግፊት፣ በተለይም ደግሞ የአፍሪካ ህብረት አባል ሀገራት ተጽዕኖ ያስፈልጋል በማለትም አንስተዋል።

ይህ በእንዲህ እንዳለ ኢትዮጵያ የአውሮፓ ህብረቱ ምክር ቤት ሰሞንኛ አጀንዳም ነበረች። ኢትዮጵያና ኤርትራ እንደዚሁም በኢትዮጵያና ግብጽ መካከል በቀይ ባህር አካባቢ እየሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነም የአውሮፓ የውጭ ግንኙነት ካውንስል ሰሞኑን ባወጣው አንድ ሪፖርት ላይ አመላክቷል። ካውንስሉ በዚህ ሪፖርቱ ውጥረቱ ወደ ሌሎች የአፍሪካ ቀንድ ክፍሎች እየተጋባ መሆኑንና ሶማሊያን ጨምሮ ቀጠናውን ወደ ባሰ አለመረጋጋት ሊከት እንደሚችልም ስጋቱን አስቀምጧል። የአውሮፓ ህብረት ሶማሊያ መካከል የተደረሰው የባህር በር ስምምነትን በመደገፍ በኢትዮጵያ ና ጎረቤቶቿ መካከል ያለው ውጥረት እንዲረግብ ጥረት እንዲደረግና ሁለቱ ሀገራት የንግድ ኮሪደር እንዲገነቡ እንዲደገፍም ነው ካውንስሉ የመከረውም። ቋሚ ሲኖዶሱ በጳጳሳቱ ወደ አዲስ አበባ መግባት ዙሪያ ለመንግስት ምላሽ ሰጥቷል። አቡነ ጴጥሮስን ጨምሮ ሶስት ብፁዓን አባቶች ወደ ኢትዮጵያ መግባታቸውም ይታወቃል። አቡነ ጴጥሮስ፣ አቡነ ቴዎፍሎስና አቡነ ያዕቆብ ዛሬ ማለዳ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ኤርፖርት ሲደርሱም የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ አቡነ አብርሃምን ጨምሮ የተለያዩ አባቶች ተገኝተው አቀባበል አድርገውላቸዋል። አቡነ ጴጥሮስ የሚሆን የተቀበሏቸው አቡነ አብርሃም ከዚህ ጉባኤ በኋላ የሚኖራቸው የቤተ ክርስቲያኒቱ ኃላፊነት እንደሚጠናቀቅ ስለሚጠበቅ ተጽዕኖ አይኖራቸውም በሚል ሳቤም ብልጽግና ወደ ሀገር ቤት በሆደ ሰፊነት አስገባኋቸው ብሎ ነበርም። ይህን በተመለከተም ቋሚ ሲኖዶሱ ምላሽ ሰጥቷል። መንግስት ሦስቱ ብፁ ሊቃነ ጳጳሳት ወደ ሀገር ቤት እንዲገቡ በመፍቀዱናም ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። ቋሚ ሲኖዶሱ ጳጳሳት ወደ ሀገር ቤት በመግባት አመታዊን የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅድስት ማስጠንቀቂያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብሏል መግለጫው። የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን መንግስት ተረድቶም ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲልም አክሏል። ቋሚ ሲኖዶሱ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩለን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለህዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠ ማጠናከር በጋራ ለመስራት ዝግጆች መሆናችንን እንገልጻለን ሲልም አሳውቋል። ሩሲያ ሩሲያና ዩክሬን ዛሬ የሰላም ንግግር ይጀምራሉ። ፕሬዚዳንት ፑቲን ግን አይሳተፉም። ዶናልድ ትራምፕ በበኩላቸው እኔ ከሌለው ፑቲን ኢስታንቡል ምን ይሰራል ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ተረጋግጧል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዚዳንት ፑቲን ጽሕፈት ቤት የወጣው መግለጫ ግን የሩሲያ ልዑክ የሚመራው በፑቲን ረዳት

ቀደም ሲል ቭላዲሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነም ዜሌንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አሳውቀው ነበር። ፕሬዚደንት ፑቲን በቱርክ ኢስታንቡል የሚገኙም ከሆነም የአሜሪካው ፕሬዚደንት ሊገኙ እንደሚችሉ ፍንጭ ተሰጥቶ የነበረ ቢሆንም አሁን ግን ትራምፕን በንግግሩ ላይ እንደማይሳተፉ ታውቋል። ነገር ግን የዩክሬኑ ፕሬዚደንት ዛሬ በቱርክ ዋና ከተማ አንካራ ውስጥ የሀገሪቱ ፕሬዚደንት ሬሲፕ ጣይብ ኤርዶሃን ጋር ይገናኛሉ ተብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ እኔ ከሌለው ፑቲን ኢስታንቡል ምን ይሰራል ብሏል። የአሜሪካው ፕሬዚደንት ዛሬ በኳታር ዶሃ ባደረጉት ንግግር በኢስታንቡል የዩክሬንና የሩሲያ መሪዎች ተገናኝተው እንዲወያዩ ከፍተኛ ጫና ማድረጋቸውን አስታውሷል። ይሁንና በፕሮግራም መደራረብ የተነሳም እሳቸው ዛሬ ወደ ኢስታንቡል መሄድ አለመቻላቸውን ነው የጠቀሱት። ፑቲን ወደ ኢስታንቡል ብላ ለመሄድ በመወሰናቸው ተናደው እንደሆነ የተጠየቁት ትራምፕ እኔ ከሌለው ፑቲን እዛ ምን ይሰራል? ለምንስ ይሄዳል? እኔ በሌለሁበት ፑቲን መሄድ እንደሚችል አላስብም ብለዋል። በዩክሬን የሚደረገው ጦርነት መቆም እንዳለበት ያነሱት ትራምፕ በጦርነት የሰው ህይወት ብቻም ሳይሆን በርካታ ገንዘብም እየጠፋ ነው ብለዋል። በተለይም ገንዘብን በተመለከተ ሲናገሩ እኛ ወደ 350 ቢሊዮን ዶላር እዛ አውጥተናል። ይህ ገንዘብ የት እንደገባ ግን ማንም አያውቅም። ምንም አይነት ተጠያቂነትም የለም ሲሉም ተናግሮ ተናግረዋል። ፕሬዚደንት ዜሌንስኪን በተመለከተ ሲናገሩም እኛ ዝም ብለን ገንዘብ እየሰጠ ነው ነው። ዜኔሊስኪ ምናልባትም በታሪክ ትልቁ የሽያጭ ሰራተኛ ይመስለኛል። ሁሌ አሜሪካ በመጣ ቁጥር 100 ቢሊዮን ዶላር ይዞ ይመለሳል። ጥሩ የሽያጭ ሰራተኛ ነው። ቢሆንም ለመጨረሻ ጊዜ አሜሪካ የመጣ ጊዜ እንደ ድሮ አልተሳካለትም፣ ምክንያቱም ይዞ የሄደው ስልሳ ቢሊዮን ዶላር ብቻ ነውና ሲሉም ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር።